ከተፈጥሮ ጋር ማሳለፍ እፎይታን ይሰጣል። ውብ ተፈጥሮ አእምሮን ያድሳል። በተፈጥሮ የተቸረችው ውብ ምድር ንጋትና ምሽቷ ይደምቃል። ተፈጥሮ ቸር ነው። በመሠረተ ልማት ሲታገዝ ደግሞ ፍሬው ያብባል። ተፈጥሮ የቸረችውን መሬት አለስልሶ አርሶ ከሚያበላው ገበሬ ጀምሮ በብዙ ገጽ ማህበረሰቡ እንዲጠቀም መሠረተ ልማት ሚናው ከፍ ያለ ነው። የቢላሉ ቀርሳ፣ አርሲ ነገሌ የመንገድ ስራ ግንባታ ተፈጥሮንና የማህበረሰብን አኗኗር አቀናጅቶታል። ከተማው ፊቴ ትባላለች። ይህ ወንዝ ደግሞ ከታር ወንዝ ነው። ያጠገቡ አለ ነው። እኛ በብርሻ ነው የምንተዳደረው። እርሻ ሁሉም ነገር አለ ድንች አለ ስንዴ አለ ባቄላ አለ የማይሆን ነገር የለ ገብስ ጤፍ ሁሉ አለ የታወቀች ሀገር ነው በእርሻ ማለት ነው ው ወንዙም እንግዲህ ሙሌቱ እንደዚህ ነው ሙሌቱ ደስ ይላል ክረምት ክረምት በጣም ይሞላል ትንሽ በጎኑ መስኖ አለ መስኖ እዚህ ታች አለ ከታር ገነት የሚባል እዛ ብዙ የሚያለማ ነገር አለ ሽንኩርት ስንዴ ድንች ምናምን በጋ እንደዛ ነው ክረምት ደግሞ ምንም እንደዚህ ነው የሚሄደው፣ ዝናብ ስላለ። ቀርሳ እንደወረዳ በስንዴ ምርቷ በጣም ታዋቂ ነች። ሰፋፊ የመንግስት እርሻ ልማቶች አሉ። ገበሬው ስንዴና ገብስ አምራች ነው። በስንዴና በገብስ ምርቶቿ በዓመት በጣም ከፍተኛ ምርት ታመርታለች። እንደ አሰላ ብቅል የተለያዩ ከዚያ አማራ ክልል ሁሉ ገብስና የቢራ ገብሶች የሚጫኑበት ሀገር ነው። ስንዴን በዛው ልክ በጣም ከፍተኛ ፋብሪካዎች እነ ጨላሎ ፉድ ኮምፕሌክስ አዳማ አዲስ አበባ ድረስ እየመጡ ይገዛሉ። ሌላ ደግሞ አስፋልቱ ከመጣ በኋላ በአመት ሁለት ድንች ድንች ትልቅ የድንች ምርት አለ። ቺፕስ ፋብሪካዎች እየመጡ ይገዛሉ። ከዚህ የተጫነ ይሄዳል። እና በጣም ሰፊ የእርሻ ያለባት ሀገር ስለሆነ ተጠቃሚ ሆኗል። ህዝቡም ገበሬውም አምራቹም ተጠቃሚ ይሆናል። ገዢውም ደግሞ ከዛ መጥቶ የሚገዛውም በቀላሉ በፊት ተቸግሮ የሚሄደው እዚህ ገበሬው ያለበት ድረስ እየመጣ ገዝቶ ይሄዳል ማለት ነው እና ብዙ ምርታማ የሆነች ሀገር ነች። በኦሮሚያ ክልል በምዕራብ አረሲ ዞን የተገነባው የቢላሎ ቀርሳ አረሲ ነገሌ የመንገድ ፕሮጀክት ግንባታ አፈጻጸም 99.9 በመቶ የተጠናቀቀ የመንገድ ስራ ፕሮጀክት ነው ቢላሎ ቀርሳ አርሲነገሌ ፕሮጀክት ሙሉ ስሙ ከሚነሳው ከቢላሎ መገንጠያ ጀምሮ የሚገኘው ከአዳማ አሰላ ወደ በቆጂ በሚሄደው መንገድ ላይ ከአሰላ 10 ኪሎ ሜትር አለፍ ብሎ ቢላሎ ጀንክሽን ከምንለው ተነስቶ ወደ ቀርሳ ከዛ አርሲነገሌ ይህን ማለት ሞጆ ወደ አዋሳ የሚሄደው መንገድ ላይ አዲሱ የሚሰራው ኤክስፕረስ ዌይ የላንጋኖ ኢንተርቼንጅ ላይ ሄዶ የሚገጥም ፕሮጀክት ነው። ፕሮጀክቱ ቢላሎ ቀርሳ አርሲ ነገሌ መንገድ ግንባታ ፕሮጀክት ይባላል። አጠቃላይ ርዝመቱ 92 ኪሎ ሜትር አካባቢ ሲሆን ኮንትራክተሩ ሲሲሲሲ የተባለ የቻይና የውጭ ስራ ተቋራጭ ነው። ሱፐርቪዥኑ ደግሞ የሰራው ሽላዳ የተባለ የውጭ ኮንሰልታንት ሲሆን እንስሪያድ እና ሂትኮን ከሚባሉ ሀገር በቀል ኮንሰልታንት ድርጅቶች ጋር በጥምረት ነው የተሰራው። መንገዱ በዲሲ ፋይቭ ደረጃ አስፋልት ኮንክሪት አስፋልት ሆኖ ነው የተሰራው። ያ ማለት አምስት ሳንቲም አስፋልት ኮንክሪት፣ ሀያ ሳንቲም ቤዝ ኮርስ እና ወደ ሀያ ስምንት ነጥብ አምስት ሳንቲም ሰብ ቤዝ አካባቢ ተጠቅመን የተሰራ መንገድ ነው። ሞጆ ወደ ዋሳ የሚሄደውን መንገድ ና ከአዳማ ወደ ዶዶላ ወይ ደግሞ በአሰላ አልፎ የሚሄደውን መንገድ የሚያገናኝ ሊንክ ሮድ ነው እና ሜጀር ኢምፖርታንስ ያለው መንገድ ነው። ርዝመቱ 9 ኪሎ ሜትር አካባቢ ሲሆን ስፋቱ ደግሞ በገጠራማ አካባቢዎች 7 ሜትር ኬሬጅ ዌይ እና 0.5 ሜትር እስከ 1.5 ሜትር ደግሞ ሾልደር ያለው ሲሆን ወደ ቀበሌ ከተሞች አካባቢ ስንሄድ ቀበሌ ከተሞች ጋር 7 ሜትር ኬሬጅ ዌይ 2.5 ና 2.5 በግራና በቀኝ በኩል ሾልደር ያለው ሲሆን አጠቃላይ ስፋቱ 12 ሜትር ይሆናል። እንዲሁም ደግሞ በወረዳ ከተሞች አካባቢ መሀል ለመሀል 2 ሜትር አካፋይ ያለው ሆኖ 7 ሜትር በግራ በኩል 7 ሜትር በቀኝ በኩል አጠቃላይ ወደ 21 ሜትር አካባቢ ስፋት ይኖረዋል ማለት ነው። ግንባታውን አጠናቀን ኦልሞስት ከአንድ ዓመት በፊት የመጀመሪያው ርክክብ አድርገናል። የመጀመሪያው ርክክብ ስናደርግ ማይነር የተወሰኑ ስራዎች የሚቀሩ ነበሩ። እነሱን የተወሰኑ ችግሮች አጋጥመውን ያልሰራናቸው ስራዎች ነበሩ። እነሱን እነሱን በመሀል ከዚህ ከዓመት በፊት ባለው ፔሪድ ውስጥ ለማጠናቀቅ ሞክረናል። ፕሮጀክቱ የሁለት ዓመት የቆይታ ጊዜ አለው። የዲፌክት ላይ ያሉት ፔሪድ ወይ ደግሞ ዲፌክት ቼክ የሚደረግበት ፔሪድ ሁለት ዓመት አለው። ሁለተኛው ዓመት የፊታችን ጁን ላይ ይጠናቀቃል። ያኔ ፋይናል ርክክብ እናደርጋለን። ሙሉ ኢንስፔክሽን፣ ዲቴል ኢንስፔክሽን ተደርጎ ኮምፕሊያንስ ቼክ አድርገን ፋይናል ርክክብ የምናደረግ ይሆናል። ከአንድ ዓመት በፊት ግን በሙሉ ወደ አገልግሎት ወደ መስጠቱ የገባ መንገድ ክፍል ነው ማለት ነው። ከሌሎቹ ፕሮጀክት ለየት የሚያደርገው የካሳ ጉዳይ እንደሌለው አካባቢ አይደለም። ችግር የሚፈጥረው ቀድሞ ከወረዳ ራይት ኦፌ ደግሞ ከገማሽ ኮሚቴ፣ ከወረዳ አስተዳደሮች ጋር በመነጋገር ህብረተሰቡን በማወያየት ምክንያቱም መንገዱ በጣም አስፈላጊ ስለሆነ አካባቢው አምራች የድንች፣ ስንዴ፣ ገብስ አምራች አካባቢ ስለሆነና የመንገድ ችግር ስለነበረባቸው ቅድሚያ ህብረተሰቡን በማወያየት መሬቱ ከተገመተ ካሳ ሂሳባቸውን ካወቁ በኋላ እስኪገመተን ወይ ደግሞ ካሳው እስኪከፈለን ድረስ ስራው መቀጠል ይችላል፣ እየተሰራ ካሳ ሊከፈል ይችላል በሚል ህብረተሰቡ ያለውን ትልቅ ሚና ቀድሞ ፈቃደኛ ስለሆነ መንገዱን በትሉ ለመጨረስ ተችሏል እና ኦልሞስት የካሳ ብዙም ችግር የለም ማለት እንችላለን። አልፎ አልፎ ከሚያጋጥሙ አርጀንቶ ነው ወይ ደግሞ ግዴታ ሁለት ሶስት ቦታ ሊያጋጥሙ ይችላሉ እንጂ አብዛኛው የፕሮጀክቱ እንደውም እኔ የማስበው ለዚህ ፕሮጀክት መፍጠን ቶሎ ለማለቅ ራሱ የህብረተሰቡ አስተዋጽኦ በጣም ትልቅ ሚና ነበረው። የመንገድ ስራ ግንባታ ፕሮጀክት የሚያልፍባቸው ዞንና ወረዳዎች በስንዴ፣ ገብስ እና ድንች አምራችነት በሀገራችን ከሚታወቁ ቦታዎች ውስጥ ሲሆኑ እነዚህን የግብርና ምርቶች ወደ መሀል ከተማ ለማምጣት ጉልህ ሚና አለው። እንደሚታዩት ይሄኛው የታችኛው በጣም የቆየ ነው። ድሮ መኪኖች ሲሄዱ አንዱ ወደዚህ ቆመው፣ አንዱ ማዶ ላይ ቆመው ነው ተጠባብቆ የሚሻገሩ እንጂ ሁለት መኪና አንድ ላይ መሻገር አይችሉም። ጠባብ ነው። ኮምባይነሮች እንደ ማሽናቸው ፈቶ ነው የሚሻገሩ። አሁን ግን እግዚአብሔር የተመሰገነ ይህ መንግስትም እናመሰግናለን ው በደርግ ጊዜም ሁለተኛው ተሰራ። አሁን ደግሞ በአብይ ጊዜም ሶስተኛ ተሰርቷል። በፊት ግን መኪናም የለም ጭቃ መከራ ነው። በጭቃ ምክንያት መንገድም ምርቱም የሚጫሪበት ምክንያት የለም። ይኸው ገበሬ እዙ ነው የሚቸገረው ማለት ነው። አሁን እግዚአብሔር የተመሰገነ ይሁን መንግስትን እናመሰግናለን። በእውነት አሁን በጣም መሪብ ነው። ግፋ ቢል የጭነት መኪና ራሱ አሁን ድንች የሚጭነው ከአራት መቶ መኪና በላይ ነው በዚህ በአንድ ቀን የሚጭነው ማለት ነው በጋ ደግሞ ጨምሮ ሲደርስ የጭነት መኪና ህዝቡ እንደ ለገ ወቶ ነው የሚገባው። ከምሽቱ ራሱ አሰላ ድሮ አራት ሰዓት ሶስት ሰዓት ባገር የሚገባው ዛሬ አራት ሶስት የሚያመላለስ ይችላል መኪና ስላለ እና አሁን በጣም ምርጥ ነው። ይሄ አስፋልት ከተሰራ በጣም ከባድ ለውጥ አለ። በፊት ፊስታ በነበረ ሰዓት ከዚህ አሰላ ለመሄድ የሁለት ሰዓት መንገድ ነበር የሚፈጀው። በጣም ችግር ነበረ፣ ጭቃ ነበረ። ሰው ተጉላልቶ ነው የሚደርሰው። አሁን ግን በ40 ደቂቃ አሰላ ደርሰሽ በቀላሉ ከዚህ አርባ ደቂቃ ነው የሚፈጀው፣ ሁለት ሰዓት ስንጓዝ የነበረውን። በዛ ላይ ክረምት ሰዓት አያስኬድም፣ ጭቃ ነው፣ ውጪ ማደር አለ። አሁን ግን በቃ በአርባ ደቂቃ ደርሰሽ የምትፈልጊውን ነገር አድርገን አሰላ ደርሰን እንመጣለን። በዚህ ጋም በሻሸመኔ አለ። ሻሸመኔም እንደዚህ ሩቅ ነበረ። በፊት ፒስታ በነበረ ሰዓት ለመሄድ ራሱ በጣም አሰልቺ የሆነ መንገድ ነበረ። አሁን ሻሸመኔ ለመድረስ በጣም ከበዛ 50 ደቂቃ እስከ አንድ ሰዓት ነው የሚፈጅብን። በጣም ደስ ይላል። ብዙ ለውጥ አለ። ሌላ ያው አርሶ አደሩም ምርቱን ወደ ከተማ ለማድረስ በቀላሉ ሳይቸገር ሄዶ ይመጣል፣ አድርሶ ይመጣል፣ ይገበያያል። ከዛም የሚመጡ አሉ፣ ከከተማ እየመጡ ምርት እዚሁ በቀላሉ እየገዙ እየነገዱ ተመልሶ ማታ ይገባሉ። ማለት ይሄ ነገር አልነበረም። በጣም ከባድ ለውጥ አለ። በጣም ደስ የሚል ነገር ይዞልን የመጣው አስፋልቱ ማለት ነው። መንገዱ በጣም ቆንጆ ነበረ ድሮ። ይሄ የተሻለም የለንም። በጣም ቀይ መሬት ነበረ። በቃ በቀን እስከ አንድ ሰዓት ተኩል፣ ሁለት ሰዓት እንሂድ ነበረ። አሁን አስፋልት ከገባ ወዲህ ደግሞ 30 ደቂቃ፣ ሀያ ደቂቃ ነው የምንሄደው። በበርታችን ቆንጆ ነበረ። ጥራትም አለው በጣም ደስ የሚለው ምርቱ ደግሞ ምን እንደሚታዩን ቆንጆ ነው፣ ድንች ቆንጆ ነው። ያው ከሄክታር ብዙ ይገባል እስከ ሶስት መቶ ኩንታል እንደዚህ እናመርታለን። እዚህ ላይ ደግሞ የተሻለ ምርት ብናገኝ የተሻለ አድርገን እንሰራለን። ለስራ አጤዎችም ደግሞ ብዙ ስራ ሰርቶለታል። ከሌላ ቀበሌ ከአራቱ ክልል መጥቶ እዚህ ይሰራሉ። ምክንያቱም ብዙ ወረዳዎች አሉ። እዚህ ምንም ገባ ትስስር የለንም። መንገዱ ምቾት የለውም፣ ጥራት የለውም። መኪናም በብዛት መጥቶ ይጭናል። ለዛ ችግር ነው አሁን ስባልት ከገባ ቀላል ነው ነው የሚጭ ነው እኛ ደከመን ሰለቸን እስከ ምን ይል ድረስ ይሰራሉ። ሽፌሮቹም ስልጭ ይሉም እኛም ደስ ብሎናል። ይሄ መንገድ መጀመሪያ ከመሰራቱ በፊት ይስታ ነበር፣ በጣም አስቸጋሪ ነበር ለህብረተሰቡም ሆነ ለኢኮኖሚያዊ እንቅስቃሴም ሆነ ለማንኛውም እንትን ትንሽ አስቸጋሪ ነበር። ሴቶች፣ ወላድ ሴቶች በጣም ይቸገሩ ነበረ። አምቡላንስ እንደፈለገ አይገባም አይወጣም ነበረ። ሁለተኛ ደግሞ እዚያ አካባቢ ትልቅ የኢኮኖሚ እንቅስቃሴ ያለበት የኢኮኖሚ ዞን ነው ማለት ይቻላል። ለምሳሌ ፐረሸብል የሆነ ይሄ ኮሜርሻል የሆነ ምርት የሚመረትበት ነው። አንደኛው ድንች በሰፊ ሁኔታ ይመረታል። ከዚህ ነው ወደ መላ ሀገሪቱ የሚሄደው። ሁለተኛ ከፍተኛ ስንዴ አምራች አካባቢ ነው። ስለዚህ ይሄንን ምርት በቀላሉ ወደ ገበያ ለማድረስ በጣም ይቸገር ነበር አርሶ አደሩ ማለት ነው። ከዚህ የተነሳ በአልተ ማከለ ዋጋ ይሸጥ ነበረ ማለት ነው። ይሄ መንገድ ደግሞ ከተሰራ በኋላ አንደኛ ሴቶች በቀላሉ አምቡላንስ ገብቶ በጤና ጣቢያ መውለድ ጀምረዋል። ሁለተኛ ከኢኮኖሚ ጠቀሜታው አኳያ ደግሞ ስናይ የሚመረቱ ምርቶች በቀላሉ በአጭር ጊዜ ወደ ገበያ መድረስ ችለዋል። አርሶ አደሩ ተጠቃሚነቱ ተረጋግጧል። ከዛ ባሻገር ደግሞ ለሸማቹም ደግሞ በአጭሩ ለማድረስ ተችሏል ማለት ነው። ከዚያ አኳያ ጠቀሜታው በጣም ብዙ ነው ማለት ይቻላል። ይሄ መንገድ ከመሰራቱ በፊት በግራቨል ደረጃ ያለ መንገድ ነበረ። ከምቾት ጋር በተገናኘ ከአክሰስ ቤትም ጋር በተገናኘ ብዙ ህብረተሰብ የሚቸገርበት መንገድ ነበረ። ግራቨል መንገድ ነው። በክረምት ላይ የትራፊክ እንቅስቃሴ በጣም የሚስተጓጎሉበት መንገድ ነበረ የአፕግሬድ መደረጉ በዋነኛነት የትራቭል ታይም ይቀንሳል ኮኔክቲቪቲ ኢዚ ያደርጋል። ከዛ ቀጥሎ ግን በአካባቢ ያሉ ምርቶችን በቀላሉ ለገበያ ለማቅረብ ትልቅ እድል ፈጥሯል ምክንያቱም አካባቢ ትልቅ ካሽክሮፖች የሚታወቅ አካባቢ ነው ያንንም ምርት ወደ ገበያ ፕሮፐርሊ ለማውጣትና ኦን ታይም ለማውጣት ትልቅ አስተዋጽኦ ያደርጋል። ከኮኔክቲቪቲው በተጨማሪ ማለት ነው። ወደ ሆስፒታልም ለመሄድ አምቡላንስም ለማስገባት ችግር ነበረ። አካባቢው ደግሞ በድንች ምርት፣ በስንዴ ምርት፣ በገብስ ምርት የሚታወቅ አካባቢ ነው እና የተለያዩ ምርቶችን ጭኖ ለመውጣትና የገበያ ትስስር ለመፍጠር በጣም አዳጋች ነበረ በጊዜው። አሁን ግን አስፋልት ኮንክሪት ከተሰራ በኋላ ቅድም እንደሰማነው ማህበረሰቡ በጣም ደስተኛ ሆኗል። መንገዱ በዋናነት ቢላሎ ከተማን ኤጎ ከተማን ቀርሳ ከተማንና ጎልጆቻ ከተማን የሚያገናኝ ሲሆን ይኸውም የአሰላ እና ሻሸመኔ ከተማን ለማገናኘት ቀላል ያደርገዋል። በወሰን ማስከበር ስራ ላይም ማህበረሰቡን ግንዛቤ የማስጨበት ስራ በሰፊው እንደተሰራ ባለሙያዎች ያነሳሉ። ባልት ሲሆን ምን አይነት ጠቀሜታ አለው? ኢኮኖሚያዊ ጠቀሜታው ማህበራዊ ጠቀሜታው ምንድን ነው? በተለይ ደግሞ አርሶ አደሩ ምን ይጠቀማል? የሚለውን በሰፊው በማወያየት አርሶአደሩ የዚህ ልማት ዋና ጠቃሚ በመሆኑ በተቻለ መጠን ከዚህ ፕሮጀክት ጋር እጅና ጓንቶ ነው እንዲሰራ አድርገን በዛም ተሳክቶልን። ከዚህ አኳያ እስካሁን ያጋጠመ ምንም ችግር የለም። ፕሮጀክቱም በጣም በጥሩ ሁኔታ እንዲጠናቀቅ ያደረገውም አንዱ የህብረተሰቡ ይሁንታ ስላለበት ነው ማለት ነው። በሶስት ዓመት ያልቃል ተብሎ የተጀመረ ፕሮጀክት ነው፣ ግን በሶስት ዓመት አላለቀም ዘግይቷል። ለመዘግየቱ ግን በዋነኛነት የራይት ኦፍ ዌይ ኢሹ እንዳልኩት አለ። በቅርበት ከወረዳ አስተዳደርና ከዞን ጋር በመስራት ስራ ተቋራጩ ላይ እኛል እዚህ ጋር የማይባልም ጉዳትም ሳይደርስ ፕሮጀክቱን ለማጠናቀቅ ችለናል። በዋናነት ቅድም እንዳልኩት የራይት ኦፍ ዌይ ግን ትልቁን ድርሻ ይወስዳል። ንብረትን ቶሎ ከማስነሳት አንጻር ከክፍያ ጋር መዘግየት ጋር የቅርብ ጊዜ ወዲህ ታሪክ ነው እንደዚህ እሱም ከበጀት ጋር እያያዛል። ግን እዚህ ፕሮጀክት ላይ ስፔሲፊክ እንዲያውም የዚህ ኢምፓክት ትልቅ አይደለም። የተወሰኑ ቦታዎች ላይ የኮኦፕሬቲቭ የመሆኑ እንትን ኢንቴንሲቲ ይለያያል። ከወረዳ ወረዳ ወረዳ በጣም ተባባሪ የሆነው ንብረት በፕሮሚሲንግ አንስተው ወደ ግንባታ ብንገባበት አለ። አንዳንድ ቦታ ደግሞ ተቃራኒ የሚሆንበት እንትን አለ። ይሄ ነገሮች አጋጥሞ እና ፌስ አድርገናል። ግን ሁሉንም በንግግር እና በዲስከሽን ላይ እየፈታን ያው ፕሮጀክት አሁን ላለበት ጊዜ ደርሷል። አንዳንድ ጊዜ ውሃዎች ወይ መብራት ቅድሚያ መነሳት ያለባቸው ነገሮች የሆኑና እዛ ጋር ድልያንስ ይፈጥራል። መንገድ ላይ ከተማ ውስጥ ሲሆን ውሃዎችና መብራቶችን ቶሎ አስነስቶ የመስራት ነገር ስለሚያስቸግር ያያ ነበር ችግር የተፈጠረብንና እሱንም የኮንትራክተሩና የኢራ ተወካዮች በመነጋገር ቶሎ ከፍሎ የሚነሳበት መንገድ መፍትሄ ተፈጥሮ፣ መብራቶችን ቶሎ ሺፍት የሚደረግበት ውሃዎችንም ከውሃ ቢሮዎች ጋር አቀናም ስለነበረ ከነሱ ጋር ተነጋግረን ሌላ ሺፍት የሚደረግበት ነገር ተደርጎ በዛ መልክ ነው ያለቀው። የቢላሉ ቀርሳ አረሲ ነገሌ የመንገድ ስራ ፕሮጀክት በሥራ ሂደት ውስጥ የግብአት እጥረት የወሰን ማስከበር ክፍተትና መሰል ጉዳዮች ቢያጋጥሙም በቅንጅት በመስራት መፍትሄ እንደተደረገላቸው ባለሙያዎች ያነሳሉ። አሁን መንገዱ ሙሉ ለሙሉ አልቆ የችሮታ ጊዜ ወይም ዲፌክት ላያቢሊቲ ፔሪድ ላይ ይገኛል። ዲፌክት ላያቢሊቲ ፔሪዱ አንድ ዓመት ኦልሞስት አልፎታል እና አንድ ዓመት በኋላ ሙሉ ለሙሉ ርክክብ የሚደረግበት ጊዜ ይሆናል ማለት ነው። ችግሮች ከሞላ ጎደል በተሻለ ፍጥነት ያለቀ ፕሮጀክት ነው። በተሻለ ጥራት ያለቀ ፕሮጀክት ነው። ግን ያው ማንኛውም ፕሮጀክት ላይ ችግሮች አይጠፉም እና የፕሮጀክቱ መጀመሪያ አካባቢ ላይ በተወሰነ ደረጃ በስራ ተቋራጩ በኩል ለግንባታ የሚያስፈልጉ የተለያዩ ግብዓቶችን ና የተለያዩ መሳሪያዎችን በጊዜውና በሚፈለገው ልክ ለማቅረብ የተወሰነ የተቸገረበት ጊዜ ነበረ እና በእሱ ምክንያት የተወሰነ ጊዜ ቆይቷል። ከዛ ባሻገር ደግሞ ከካሳ ክፍያና ከንብረት ማንሳት ጋር በተያያዘ የተወሰኑ ችግሮች ተስተውሎ ነበረ ግን ከሞላ ጎደል በአጭር ጊዜና በጥራት የተጠናቀቀ መንገድ ነው። ዋናነት ስራ ተቋራጭና አማካሪ መሀንዲስ ቀጥረን ይህንን ሜጀርሊ ኃላፊነትን ወስደው የሚያሰሩት እንዳሉ ሆነው እንደ ፒኤምኦ ደግሞ መቅረባችንና በተጨማሪ የኢራ ፕሮጀክት መሐንዲስ በቋሚነት ፕሮጀክት ላይ አሳይን አድርገን ነው ይህን ፕሮጀክት ያስጨረስ ነው። ሶ ዴ ቱ ዴ ያሉ አክቲቪቲዎችን እኛም በቅርብ ርቀት እየተከታተልን ካሉን ፕሮጀክት ብዛት አንጻር ፕሮጀክት መሐንዲስ ደግሞ በቋሚነት ፕሮጀክት ላይ አስቀምጠን ሞኒተር እያደረግን ነው። ከኮንሰልታንት በተጨማሪ ማለት ነው። ይህን በዋናነት ኳሊቲን ኢምፕሮቭ ለማድረግ በታለመለት ኳሊቲ እና በታለመለት ታይም እንዲያልቅ ለማድረግ ይህን እርምጃ ተኪደዋል። ቅንጅቱ መናበቡ ከታች ከቀበሌ ጀምሮ ነው እስከላይ። ከታች ከቀበሌ ጀምሮ ስራው አካል፣ ባለጉዳዩ መንገዱን የሚጠቀመው አካል ከዛ ጀምሮ እስከ ኢራ የሚመለከታቸው አካሎች ድረስ የአማካሪውን ድርጅት ጨምሮ ችግር ባለበት ሰዓት ስራ መፍጠን ባለበት ሰዓት ወይ ደግሞ የካሳና ሌላ የማቴሪያል ቦታዎች በሚያስፈልጉን ሰዓት እየተነጋገረ በቅርበት እስከ ወረዳም ወርደን ወረዳውን እያናገርን አስተዳደሮችን አስተዳደሮች ደግሞ ቀበሌ ላይ ከሆነ ቀበሌውን እያናገሩልን፣ በዛ መልክ በቅንጅት የተሰራ ስራ ስለሆነ ህብረተሰቡም ደግሞ ለመንገዱ ፈቃደኛ ስለሆነ ብዙም ከባድ አልነበረም ቶሎ ለመጨረስም ስራውንም በአፋጣኝና በጥራት ለመስራት ትልቅ ሚና ነበረው። ይህ ፕሮጀክት ማኔጅመንት ኦፊስ በተለይ ከተቋቋመ በኋላ በቅርብ ክትትል ስናደርግበት ነበረ። ይህንን የመንገድ ግንባታ ፕሮጀክት የተለያዩ ስቴክሆልደሮቻችንም ቴሌም፣ ውሃ ክፍልም፣ መብራት ኃይልም ከእኛ ጋር አብሮ ሲሰሩ ነበረ። በተለይ በተለይ ደግሞ የወረዳና የቀበሌ አስተዳደሮች እንዲሁም ደግሞ የአካባቢ ማህበረሰብ በደንብ ተመካክሮ በተሳለጠ ሁኔታ በደንብ ሲያግዙ ነበረ እና በዚ አጋጣሚ ምስጋና ይም ለማቅረብ እፈልጋለሁ። ፕሮጀክት ማኔጅመንት ኦፊስ ከተቋቋመ ኦልሞስት ሶስት ዓመት አጠናቅቆ ወደ አራተኛ ዓመት እየሄደ ነው። በዚህ ሶስት ዓመት ውስጥ ትልቁ የፒኤምኦ መከፈት እና እዚህ መምጣት አቺቭመንት ከስቴክ ሆልደሮች ጋር በቅርበት የመስራትና ፕሮግረሱንም የማሳደግ ወይም የሚያሻሻል ትልቅ ኢምፓክት ነበረው ምክንያቱም በተለይ ስራዎች ወደ ከተማ አካባቢ ሲቀርቡ በተለይ እኛም በመጣንበት ፔሪድ አብዛኛው ፕሮጀክት ስራዎች ወደ ከተማዎች እየቀረቡ ነበር እና ትልቅ ቻሌንጅ አለ ከራይት ኦፍ ሄጋ በተገናኘ እንዲሁም ከአካባቢ ሰዎችም ከወረዳ መስታሪዎች የሚመጡ ጥያቄዎች ነበሩ። እነሱን ማኔጅ ከማድረግ አንጻር በጣም ክሎዝ ለመሆን ኢሾዎችን በተፈጠሩ ታይም ላይ እዛው ላይ ለመፍታት እንዲያስችል ይሄ ፔሞ መቋቋም ትልቅ እንትን ፈጥሯል፣ ትልቅ ኢምፓክት ፈጥሯል። መንገድ ከተሰራ በኋላ ለታቀደለት እቅድና ለተያዘለት ጊዜ ማገልገል እንችል ከተቻለ ከዛ በላይ ማገልገል የሚችልበትን ነገር ህብረተሰቡ የተሰራለት አካልና የአካባቢ ማህበረሰብ ነው መጠበቅ ያለበት። መንገዱ እንደምታዩት ከተማ ውስጥ መንታ መንገድ ነው አራት መኪና ማሳለፍ ይችላል ሰባት ሰባት ሜትር ወደዛ ጎን ያለው ዲሹ እንደዛ በ በኳሊ በጥራቱ ጠብቆ የተሰራ ነው እና ግን አንዳንድ ጊዜ ከተማና ከከተማ ውጪ የምናያቸው ችግሮች አሉ ከተማ ላይ አንዳንድ ጊዜ ቆሻሻ ይደፋበትና የመደፈን ነገር ያመጣል ያ ያ የመንገዱ ን እድሜ እንት ስለሚለው ውሃ ወደ ውጪ ይፈስና ከዲሹ የመንገዱን እድሜ የሚቀንሰው ነገር አለ በሌላ ሳይት ደግሞ ከገጠር ከተማ ውጪ ያሉትን ነገሮች ስናያቸው መሬቱን ተሻምቶ እስከ አስፋልት ማጠር። እርሻ አካባቢ ላይ ደግሞ እስከ መንገዱ ወይ ደግሞ እስከ ሾልደር አካባቢ ድረስ መጥቶ የማረስ ነገር ነው የሚታየውና እሱን ነገር ህብረተሰቡ መንገዱ የኔ ነው በሚል ያ ከዛ ከዛ ነገር ቢቆጠብ አንዱ አንዱን እየተቆጣ አገልግሎቱን መጨመር የሚችልበት ወይ ደግሞ የሚደርሰውን ጉዳት መከልከል ቢችሉ የተሻለ ያገለግላል ብዬ ተስፋ አደርጋለሁ። መንገዱን በምንጠቀምበት ሰዓት የመንገድ ወሰን ስፒድ ሊሚት ተቀምጧል፣ እና አሽከርካሪዎች በተቻለ መጠን አደጋ እንዳይደርስ ራሳቸውን ከአደጋ ለመጠበቅ ህብረተሰቡን ለመጠበቅ ስፒድ ሊሚቱን ተከትለው እንዲያሽከረክሩ። ከዛ ባሻገር ደግሞ ይህ መንገድ የህዝብ ሀብት እስከሆነ ድረስ በተቻለ መጠን የአካባቢው ማህበረሰብ፣ የአካባቢው የመንግስት አካላት የተቻለውን ጥበቃ ቢያደርጉ፣ ከክብደት በላይ የጫኑ አሽከርካሪዎች ከክብደት በላይ እንዳይጭኑ እንዳይጭኑ እና ደግሞ አስፈላጊውን ሁሉ ጥበቃ ለመንገዱ እንዲደረግለት በዚህ አጋጣሚ ለማስተዳደር ፈልጋል።